ያስበሽ እሺበት መልሱ ተጠይቀሽ መተንተን ካቃተሽ ከከበደሽ የፍቅር ጨዋታው ካላውቅሽው ካታሽው ሚስጥሩን ሀገር ስትኝ ግድኔው

ፍቅር ሰው ወድጄ የቁም ስቃይና የመገዛጅ ዛሬስ የነገር ኑሮ ሰለቸኝ። ያንት ያለ መረረኝ፣ ያንት ያለ ገልግለኝ፣ አክምሜለኝ፣ ያንት ያለ ገልግለኝ፣ ያንት ያለ መረረኝ በቃ

ነገር ትረጫለሽ እያል የሐሳቤን እየዘረዘርኩኝ ስለ ፍቅር የማውቀውን ያህል በምሳሌ ብዙ ተናገርኩኝ። አወጋው ተጫወጥኩ እስካሁን ተናገርኩት፣ አለቀ ነገሬ። በእኔ በኩል ሊጥርሻለው አስናብችኝ ሎቅ ነው ሀገሬ በእኔ በኩል ሊጥርሻለው አየብሽብኝ ሎቅ ነው

ላይ ከናይ ፍቅር ሰወድጀ የቁም ስቃይናየው በገዛች ዛሬስ የነገር ኑሮ ሰለቸኝ ያንት ያለ መረረኝ ያለ

ግሩም ነው። በጣም ፍቅረ ማርያምና ዳዊት ከብሩኬ ጋር ያለው ቆይታ ተመችቷቸው አንድ ሳምንት ቢጨመር ሲሉ ነበር አሉ። ሸዋና ቢኒም ያቆሙ አይመስልም ነው በዚህም የሚመጡ መስሎኝ ነበረ። ለዛይን ባንዶች አንድ ጊዜ እንወዳቸዋለን። ግሩም እናመሰግናለን። ከዚህ በፊት ድምጻያን ነበረ በደንብ የሚወዛወዙት የሚደንሱት ዘንድሮ በቃ ድምጻ ተወዳዳሪዎቻችን ሲቆሙ ዛይን ባንዶች መደነስ ጀምረው ነው። ለሁለታችሁ መልካም እድል ይሁንላችሁ፣ አማንና ይሹ። እሺ፣ ዳዊት እና ፍቅረ ማርያም፣ ከፍቅረ ማርያም ልጀምር እኔ በጥያቄ ቢጀምር ይሸለኛል መሰለኝ። ፍቅረ ማርያም፣ እንዴት ነው ዛሬ? ኮንዲሽን ጥሩ ነው ያለው። ማይክራፎን ስጣ ውስጥ ማለት ከመጀመሪያውም ነገር ለማየት ስለምፈልግ ጉንፋን ወይ ታመምከው ወይ ነገር አለ ወይስ ምንድን ነው? ጉንፋን ነገር ዝም ታስ ኦኬ። እኔ ጋ ደግሞ የሚታየው ነገር ውጤት ምን ይላል መሰለ ሌላ ሀሳብ ውስጥ ሆነ ምዘፈን ነው የሚመስለኝ። በቃ ዘፈኖቹን ስመለከታቸው ለምሳሌ ጽፈሻል? አዎ፣ ተመሳሳይ ነው ማለት እና ለምን አንደኛ ዘፈን ሁል ጊዜ ህይወቱን አልመስጠት ማለት ነው የሆነ ሶል አለ የሆነ ነገር አለ አይደል? ፊሊንግ የተሰራበት ነገር አለና ሌላ ሀሳብ ውስጥ ሆነ የምትጫወት ነው ይመስለኝ። ከመጀመሪያ ከመጀመሪያው ዙር ምንም ጥያቄ የለውም። የተሻለ ቢሆንም ፒች ነበረው ገባ ከቅኝት ውስጥ አለመሆን የዘፈኖችን በተለይ ሲወርድ አካባቢ ያሉት ከርቦቹን አለ ማለትና መዝጊያዎቹን በትክክል አለማስቀመጥ። በቃ የመጀመሪያው የሆነ ክፍል የሆነ ዜማ ክፍል ምናቀው ምናቀው ዜማ ነገር ሲመጣ ወደ መጨረሻው የዜማ አካባቢ እሱን ካራክተሩን ታመጣዋለ ማለት ነው። እና እነዚህ መዝጊያዎችን ከርቦች፣ ሁሉ ባጠቃላይ ሲሸራረፉ ነበር። እና እኔ ዛሬ ሀሳብ ላይ ያለነው ይመስለኝ፣ አንድ ቦታ ላይ እንደውም በጣም በቃ ማለት ኦቨይስ ነው። እና ማንም ሰው ብድግ አድርጎ ሊለው የሚችለው ልትሳሳት፣ ማይክራፎን ብላ ትዝ ይላል። መሀል ላይ ራስተው ይሆናል። ስለዚህ እነዚህ እነዚህ አይነት ስሜቶች ባይፈጠሩ። ምክንያቱም አንተ በጣም አሪፍ ቃና ነው ያለ በመጀመሪያው እንኳን እንዴት ይሰራል እንዴት ነው ብዬ እንኳን እስካናገር ድረስ ከዚህ በፊት የነበረ ትሬኒንጎች ምናምን ሄጅ ጠይቅ ያለው። ስለዚህ በጣም ጥሩ ነበር አይደለ? ጥናት ላይ በቃ እንደዚህ ዚህ ነገር የቀን እንትን ዋጋ ያስከፍላል። ስለዚህ ለሚቀጥለው እነዚህ ነገሮች ባይፈጠሩ ማለት ነው። ሌላው ዳዊት እኔ ለአንተ ጉሮሮ የተስማማ ዜማ የመረጥከ አይመስለኝም። አንደኛ የመጀመሪያው የዜማ ክፍል ውበቶቹ ቀላጼዎቹ ምናምን እንዳለ ታጭረው በቃ ኖርማ የሌላ ዘፈን እስኪመስል ፒችም ነበረው። ገና ሲጀምር በጣም ነው የደነገጥኩት፣ እና ዜማውን ራሱ አላዘፍን እስኪል ድረስ ማለት ነው። እና ቶሎ ብትወሰን ከዚህ በፊትም ብዬሃለሁ የዜማውን ካራክተር አለማግኘት። በጣም ጥሩ ድምፅ ነው ያለ እና ምናልባት እኔ ዛሬ ላንተ አስተያየት መስጠት እንፈልገው የሚዜሙ ዜማዎች ወይም ቅላጼ ምናምን ያላቸው ዘፈኖች ለአንተ ካልተስማማ ተዋቸው በቃ። አንዳንዴ ዘፈኑን መንገድ ነው የቀራኝ እኔ ለምሳሌ የሚመስለኝ። ቀጥ ቀጥ ያሉ ዘፈኖችን እንደዚህ የመሰለ ድምፅ ይዘህ እንዴት ያስቸግርሃል? ለምን ያለ ቦታ ነ ብዙ ጊዜ ላ የሆነ የማርቼዲስ ሞተርን ወይ ቮልስ ውስጥ የቮልስ ሞተርን ወሰደ ማርቼዲስ ውስጥ ካልገጠምኩ፣ ሁለቱ እንግዲህ የተለያየ ኳሊቲ ያላቸው ስለዚህ፣ ያንተ ቀጥ ቀጥ ያለ የዘፈን ስታይል ይሰማኛል። ለምሳሌ በቃ ይሄ በቂ እኮ ነው። ለምን እንደዚህ አይነት ድምፅ ይዛ ፒች ይመጣል? ለምን ያንተ ጉሮሮ በቃ እዛ አካባቢ አይደለም? ብዙ ዘፈኖች ገብተዋል አለምልህ። ለምሳሌ ቀላጅ ዘፋኞች ሊኖሩ ይችላሉ። ቀጥ ቀጥ አድርገው የሚዘፍኑ ዘፋኞች አሉ። ታዋቂዎቹም እነዛ ሊሆኑ ይችላሉ እንደው መቀለጽም እኮ ግዴታ አይደለም። ስለዚህ የመጨረሻ መልእክቴ ነው ማስተላልፈው። ለሁለታችሁም መልካም እድል እመኛለሁ። እሺ ፍቅረ ማርያም ንጉሴና ዳዊት ምስጋናው በጋራ ነው የምሰጣችሁ አስተያየት። የፍቅረ ማርያም ከቅድሙ የተሻለ ቢሆንም አሁንም ከቅኝት ጋራ በተያያዘ በጣም ስራ ይጠብቀሃል። በጣም እንድሰራ ነው መመክር። አማን እዚ ጋ የጻፍኩትን እንደም ሀሳብ ተናገረብኝ። ዘፈኑና አንተ አብራችሁ ያላችሁ አይመስልም ነበር። የሆነ ሰዓት ላይ በሀሳብ ሄድክ እስክትመስል የተለያየ መንፈስ ነበር የሚሰማውና እንደሱ ባይኮን በደንብ ውስጡ መመሰጥን፣ ሀሳብን ሰብስበ ማዜምን መለማመድ አለብህ። ጤናህን ደግሞ እንግዲህ በደንብ መጠበቅ፣ ማስክ ማድረግ አሁን የመጣው ጉንፋን ከበድ ያለ ስለሆነ ራስን በደንብ መጠበቅ አለብ ጉሮሮን መጠበቅ አለብ፣ ከችግሮች ማለት ነው። እና ይሄንን በደንብ አስብበት። የወረዱ ድምጾች ላይ በደንብ ስራ። ቅኝት ችግር አለ። የጉሮሮ ኮንዲሽን አ ጉሮሮ ኮንዲሽን አ ጆሮ ኮንዲሽን ቮካል ኤክሰርሳይስ እኮ ብሩኬ የሚያሰራችሁ ቅድምም ተናገራለሁ። ጉሮሯችሁም እንዳይጎዳ መጀመሪያ ኤክሰርሳይስ አድርገህ ወደ ዋናው ዜማ እንድትሄድም ጭምር ነው እና ለተለያዩ ነገር ስለሚጠቅሙ ኤክሰርሳይሱን ደጋግሞ መስራት ያስፈልጋል ማለት ነው። ቀኝት ላይ በጣም ስራ። ዳዊት ምስጋና የጸጋይ ሸቱ ልቤን ጎዳሹ አማን፣ በጣም ብዙ ነገር ተናግሯል። የምለውን የምለው ይሄን የመሰለ ቆንጅዬ ድምጽ፣ ሪትሚክሊ ችግር የለብም፣ ይገባሃል። በደንብ ማረግ ትችላለህ። ግን የምትመርጠውን ዜማ በደንብ ወቅ። በዚህ ልክ ቀኝት ችግር መፈጠር የለበትም። በጣም የሚያምር ወፍራም እና ትልቅ ድምጽ አለ። አባከን ይሄን ድምጽ ለመጠቀም የራስን ስታይል እንድታቅ ነው ምመክር። ለሁለታችሁም መልካም እድል። እሺ እናመሰግናለን። ቆይ ብሩኬ፣ ቢችል ዛሬ ልክ ትምህርት ቤት አንድ መምህር አስተምሮ አብዛኞቹ ተማሪዎች ጥሩ ነጥብ ካላመጡ ወይ ምናምን ከሆነ ይሄን ፈተና ደግሞ አለው አጥንታችሁ ነው ከሁለቱ ዳኞች የተረዳውትን ነው የምለው። ና ብሩኬ የእውነት በልምምድ ላይ የነበራቸው ነገር አሁን ዳኞች ያነሱትን ነጥብ እነሱን ፐርፎርም ያደረጉትን ከአንተ ጋር የነበረውን አግኝታል የተሰማህን ነገር ብታነሳ ደስ ይለኛል። አዎ በጣም ብዙ ነገሩ ሆኗል። በነገራችን ላይ በተደጋጋሚ ሲነሳ የነበረው የመጀመሪያውም አሁኑም ፐርፎርማንስ ላይ ሁለቱም ጋር ቅኝት ብቻ ነው። በነገራችን የመጀመሪያው ዘፈን ላይ በአጋጣሚ የሁለቱም አንቺ ሆዬ ቅኝት ነው። በጣም አስቸጋሪ ቅኝት ነው። ግን በሚደንቅ ሁኔታ እስቱዲዮ ውስጥም ስናጠና ከባንዶቹ ጋር አሁን ስንሰማ ልምምድ ላይም በጣም አሪፍ ነበሩ። እንግዲህ እኔ የሰው ዓይን ይመስለኛል። ዛሬ ከዓይን ያውጣችሁ አላልኳችሁ መሰለኝ። ከቅኝት ውጭ ያለው ነገር በሙሉ በጣም አሪፍ ነው። በነገራችን ላይ ግን መነገር አለበት የምታስተካክሉት ነገር ማደግ አለባችሁ እና ሁለቱም እያነሷለች ያላችሁ ኮንስትራክቲቭ የሆነ ሀሳብ ከቅኝት ውጪ ያነሱላችሁ ነገር የለም። እሱ ግን ትንሽ ገነን ብሏል ማለት የተጋነነ አይነት የቅኝት ችግር ሲሰማ የነበረው ነው እንጂ ሌላው ብዙ ነገሮች ላይ ጥሩ ነው። እኔ ብዙ እንትን አላለኝም። በጣም አሪፍ እናመሰግናለሁ። ፍቅረማርያም እና ዳዊት መልካም ዕድል እንዲገጥማቸው እንመኛለን።